በዚህ አቅጣጫ ብትሰግጂ ታገኘዋለች። በዚህ አቅጣጫ ብትሰግ ታገኘዋለ። በዚህ አቅጣጫ ብትሰግ ታገኘዋለ። ወደ ላይ ብታይ ታገኘዋለ። ወደ ታችን ብታይ ታገኘዋለ። ወደ ጎን ብታይ ታገኘዋለ። የመንፈስ ቅዱስ መምጣት አምላካዊ ልምምድን ቀየረ። ኢየሱስ ለአይሁዳዊ የሚመጣ መሲህ ነው። መንፈስ ቅዱስ ለተሞላ ግን የሚገለጥ መሲህ ነው። የሚሰራ መሲህ ነው። የሚያደርግ መሲህ ነው። ሁሉ ፈዋሽ እግዚአብሔር ቢሎን ቃል ያውቃል እኮ ሰው እያነገረው ነው የሚሄደው እኮ አምላክ ፈዋሽ ነው እያለ ይገባል እንጂ አንዱን ሰው ፈውስ አሳይቶ አያውቅም። መንፈስ ቅዱስ ሲመጣ ግን መጽሐፍ ቅዱስ ላይ ያሉ እውነቶች በሙሉ አሜን ሆኑ። ታዲያ መጽሐፍ ቅዱስ ላይ ያሉ እውነቶች በሙሉ አሜን ሆኑ፣ አሜን ሆኑ ማለት ነው ተጨባጭ እውነታ ሆኖ ሐራ ሰራምራ ስድስት እንደዚህ ይላል። ነገር ግን ይህ በነብዩ እየል የተባለው ነው፣ እግዚአብሔርም ይላል በመጨረሻ ቀን እንዲህ ይሆናል፣ ስጋ በለበሰ ላይ ሁሉ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶች ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትን ይናገራሉ አለው። ይሄ ለሁለቱም ኮምባይንድ የሆነ ሁሉንም ያጠቃለለ። ቅድም በዝርዝር በሦስቱ አቅጣጫ ተናገረ። መጨረሻ ላይ ግን በባሪያዎች ላይ ግን ይሄ መንፈስ ይፈስና ያናግራቸዋል አለ። ትንቢት መናገር ማለት ምን ማለት ነው? መንፈስ ቅዱስ ባንተ ላይ መጥቶ አንተም ማታውቀውን፣ ግን ሰማይ የሚያውቀው ነገር ማውራት ማለት ነው። ካንተ አእምሮ ያልሆነ ከውስጥ ግን የሚፈልቅ ካንተ ዓለም ያልሆነ ኢየሱስ ጌታ ከሰማይ የሆነ ድምፅም ማለት ነው፣ ማውጣት መናገር ማለት ነው። በሰማይ የታየውን ስለ ሁኔታ፣ ስለ አገር፣ ስለ ትውልድ፣ ስለ ቤተ ቤተክርስቲያን ማለት መናገር ነው። በባሪያዎች ላይ እናደርጋለሁ ትንቢት ምን ይላሉ? ይናገራሉ። ከዛስ ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። የሚገርምኮ ነው የውላች የመንፈስ ቅዱስ መምጣት መለኮታዊ ህብረትን በእኛ ላይ ከማምጣት የተነሳ በሚደረገው በማንኛውም የቤተክርስቲያን ክርስቲያን ፕሮግራም ላይ ማንም ሰው በሚያደርገው ፕሮግራም ላይ ሰማይና ምድር እየተናበቡ በድንቅና በምሳሌ በድንቅና በታምራብሮም የሚሄዱበት ነው ነው ያላ ሰማይ ተመልከቱት። መንፈስ ቅዱስ ድንቆችን በላይ በሰማይ እንዴ መንፈስ ቅዱስ በቤተ ክርስቲያን ሲወርድ፣ ይሄ ይሆናል አለ። ኢዩኤል ተነበየ። አሌሉያ! በላይ በሰማይ ድንቆች፣ አሜን አሜን። ምልክቶችንም በታች በምድር እሰጣለሁ አለ። ፕሬስ ጋድ እግዚአብሔር ይባረክ። አሜን አሜን። እዚህ ሁለት ዓለማት አንድ ላይ ተናበው የሚሰሩበት ስፍራ የመንፈስ ቅዱስ ስፍራ ይባላል። መንፈስ ቅዱስ በቤተ ክርስቲያን ሲመጣ የአምልኮ ስርዓት ተቀየረ። በመንፈስ ቅዱስ ወደ ቤተ ክርስቲያን መምጣት ከእግዚአብሔር ጋር ያለን ኅብረት ተቀየረ። እግዚአብሔርን በሩቅ ከማወቅ ይልቅ በቅርብ ማወቅ፣ እግዚአብሔርን በወሬ ከማወቅ ይልቅ በልምምድ ማወቅ። የመንፈስ ቅዱስ አማኝ ቤተ ክርስቲያን ማለት እኮ እግዚአብሔርን የቀመሰች፣ እግዚአብሔርን ያየች፣ ከእግዚአብሔር ጋር የተነካካች ነች። አሁን መንፈስ ቅዱስ ነካኝ ስትይ ምን እያልሽ፣ እግዚአብሔር ነካኝ እኮ ነው። እግዚአብሔር ነካኝ የተባለው መንፈስ ቅዱስ ይመጣ ነው። እንኳን ሊነካ የማይቀርብበት አምላክ በምድር ላይ እንኳን በተፈጠረው በመቅደስ ስርዓት ውስጥ ማንም የማይገባበት መቅደስ ውስጥ ተቀምጦ የነበረ እርሱ በመንፈስ ቅዱስ መምጣት መነካከት ተቻለ። መንፈስ ቅዱስ በዚህ አለ። መንፈስ ቅዱስ በእኔ ህይወት አለ። መንፈስ ቅዱስ በእኛ ህይወት አለ። አገርም ኢየሱስ ጌታ ነው። አለዚህ ኮ ነው አንዱ ለአንዱን አምላክን እወቅ ብሎ አያስተምረውም። ለምን እያንዳንዱ ያውቀኝ ዘንድ በውስጡ ገብቻ አለ። አምላካዊ እውቀት ከሚነገረው ያልፋል። መንፈስ ቅዱስ ባለበት ዘመን ላይ አምላካዊ እውቀት ከስብከት ያልፋል። አምላካዊ ዕውቀት ከትምህርት ያልፋል። አምላካዊ ህይወት ኤክስፒሪየንስ ነው፣ ልምምድ ነው። የሚገባሽ ነገር አለ ኮ መንፈስ ቅዱስ እንደሞለኛ የሚገባን ነገር አለ፣ የምናውቀው ነገር አለ፣ የምንረዳው ነገር አለ ኢየሱስ ጌታ ነው። ለኛ እግዚአብሔር ታሪክ አይደለም። ለኛ እግዚአብሔር ወሬ አይደለም። ለኛ እግዚአብሔር ሃይማኖት አይደለም። ለኔ እግዚአብሔር ሪያሊቲ ነው። እውነት ነው፣ እውነት ነው። አያችሁ፣ የመንፈስ ቅዱስ መምጣት በምድር ላይ የቤተ ክርስቲያንን ዘመን ከፈተ። የቤተ ክርስቲያን ዘመን ማለት ማለት ነው እግዚአብሔር በሕዝቡ መካከል የሚኖርበትና የሚሰራበት ዘመን የቤተ ክርስቲያን ዘመን ማለት ምን ማለት ነው? እግዚአብሔር በቅርበት ከህዝቡ ጋር ያለበት ዘመን። የቤተ ክርስቲያን ዘመን ማለት ምን ማለት ነው? የሰማያዊ እውነት በምድር የተገለጠበት የቤተ ክርስቲያን ዘመን ማለት ነው። እግዚአብሔርን በኢንፎርሜሽን ሳይሆን በግል ልምምድ የምናውቅበት። የቤተ ክርስቲያን ዘመን ምን ማለት ነው? ሰማያዊ እውቀት የኔ እውቀት የሆነበት። አንተ በብሉ ኪዳን ምን እንደተባለ ጠቃላችሁ። ሐሳባችሁ ከሐሳቤ መንገዳችሁ ከመንገዴ ምን ያለ ነው? የራቀ ነው፣ የራቀ ነው። በጣም እንደማይገናኝ። ምስራ ከመራ ምን እንደማገ መንፈስ ቅዱስ ሲመጣ ሐሳቡን በሐሳባችን መንገዱ በመንገዳችን ሆነ። መንፈስ ቅዱስ ሲመጣ መለኮታዊ ልምምድ ተቀየረ። መንፈስ ቅዱስ ሲመጣ መለኮታዊ እውነት ተቀየረ። መለኮታዊ ብርሃን ተቀየረ። በሩቅ የሚታወቀው ኢየሱስ ጌታ ነው። ለዚህ ከሆነው በዚህ ተራራ አይደለም በዚህም በኢየሩሳሌም አይደለም ማለት ቤት ነው በእውነትና በመንፈስ ለምን በመንፈስ እግዚአብሔር ቀርባለህ በዚህ አቅጣጫ ብትሰግጂ ታገኘዋለሽ። በዚህ አቅጣጫ ብትሰግ ታገኘዋለሽ። በዚህ አቅጣጫ ብትሰግ ታገኘዋለሽ። ወደ ላይ ብታይ ታገኘዋለሽ። ወደ ታችም ብታይ ታገኘዋለሽ። ወደ ጎን ብታይ ታገኘዋለሽ። የመንፈስ ቅዱስ መምጣት አምላካዊ ልምምድን ቀየረ ቀየረ። ኢየሱስ ጌታ ነው። የመንፈስ ቅዱስ መምጣት መለኮታዊ አቅርቦትን ወደ ሕይወታችን አመጣ። ምነው ሰማይ ሰንጥቀ ወረድክ እንዳልተባለ፣ ሰማይ ሰንጥቆ ወረደ። እግዚአብሔር ተገለጠ። እግዚአብሔር በእኛ አደረ። እግዚአብሔር በመካከላችን አደረ። ለዚህ ነው ምድር ስትነቃንቅ ሰማይ ማብራት ይነቃንቃል። በምድር ምልክት ሲሆን በሰማይ ድንቅ ይሆናል። ኢየሱስ ምንድን ያለው? አባቴ ሲያረጋግሩ አረጋግሉ አለ። ጭቃ ነሳና ለጠፈው። ያ ሰማይ አብሮ ኦፕሬት ያደርጋል ይሄን አድርግ ሲል ሰማይም አብሮ እያደረገ ነው። ለዚህ ነው ጴጥሮስም እንድን ያለው ቤተክርስቲያን መመሥረት ላይ በምድር የምታስረው በምድር የምትፈታው። አያችሁ፣ ኮል ፓራራል ነው የሚሄደው ኢየሱስ ጌታ ነው። አሁን ሳውራ ኮ ሰማይ አብሮኝ ነው ያለው ኢየሱስ ጌታ ነው። እኔ ሁሌ ስነቃነቅ መላእክቶች አብሮ ይነቃንቃሉ። ተኝቼ ያልተነቃነቁ ለምን ስነቃነቅ ይነቃነቃሉ ብትለኝ፣ ኢየሱስ ክርስቶስ ጌታ ነው። ፓራራል ይሰራለ በላይ በታችም የሚሆን ነገር አለ። ኢየሱስ ክርስቶስ ጌታ ነው። ሕይወት ለምን ምን ቀላል እንዳልሆነ አስቢ። መንፈስ ቅዱስን ተሸክም ያለው እግዚአብሔር በእኔ ውስጥ አለ። አያችሁ እንደ ልማዳቸው ነው የተጓዙ ዝነት ሰዎች። አሁን ሐዋርያ ስራ ምዕራፍ ሶስት ገባው። እንደ ልማዳቸው እንደ ልማዳቸው ተጉዘው እንደ ልማዳቸው ያለው ነገር አደረጉ። ሁሌ ለአምልኮ ይገባሉ። ሁሌ ለስግደት ይገባሉ። ሁሌ ለመስዋዕት ይገባሉ። ሁሌ ለአስራት ይገባሉ። ሁሌ ለመባ ይገባሉ። ያኔ የሚገቡት ቶራን ተሸክመው ነው። አሁን የሚገቡት ቶራ የሰጣውን ተሸክመው ነው። ሰውየ ያኔ የህግ መጽሐፍን ይዘው ነው የሚገቡት። አሁን ህግ ሰጭን ይዘው ነው የሚገቡት። ትናንት ንባብ ጥቅልል መጽሐፍ ይዘው ነው የሚገቡት። አሁን ጥቅልሉን የሰጠውን ይዘውት ይገባሉ። አየህ፣ ትናንት ገንዘብ ተሸክሞ ነው የሚሄዱት። አሁን ክብር ተሸክሞ። ክብር ገንዘብ የማይመልሰው እውቀት የማይመልሰው ዘር የማይመልሰው ሁኔታ የማይመልሰው ነገር በመንፈስ ቅዱስ ወደኔ መጣው አለ ያቆ ሁሉም እየሰጠ ነው የሚሄደው። ከልጅነቱ ጀምሮ ነው የማይቀው የለም። ሊሰግድ የገባ ሁሉ ይሰጣል፣ ይሰጣል። አይሁዳዊ ላይ ሲሰጥ እኮ የሚሰጠውን እንኳን አይ ደሙ ላይ ይሰጣል። ዛሬ ግን አልሰጥህም አለው እ ምን ልታረግ ነው ስለ ኦ ኦ፣ ኢየሱስ ጌታ ነው። ሰማያዊ እውነትን ወደ አንተ የሚያመጣ የመንፈስ ቅዱስ ማነት በእኔ ላይ አለ። ያለኝን እሰጥሃለሁ። ኢየሱስ ለአይሁዳዊ የሚመጣ መሲ ነው። መንፈስ ቅዱስ ለተሞላ ግን የሚገለጥ መሲ ነው፣ የሚሰራ መሲ ነው፣ የሚያደርግ መሲ ነው። ያለን እንሰጣለን። ምንድን ነው ምሰጡ? ሲል በጌታ በኢየሱስም ተነሳና ተነሳና የቤተ ክርስቲያን መገለጠህ ሰማያዊ ታምርን ያቀረበ መለኮታዊ አቅርቦትን ያቀረበ ሰማያዊ እውነትን ያቀረበ የእግዚአብሔርን ክብር ያቀረበ የእግዚአብሔርን አሰራር ያቀረበ ነው። አንድ ሰው ጮሆ በመንፈስ ቅዱስ ተማመናለሁ ይበል የቤተ ክርስቲያን ተማመናለ የቤተ ክርስቲያን አካለሽ የቤተ ክርስቲያን አካል ትሆንክ የመንፈስ ቅዱስ አሰራር አካል። ቤተ ክርስቲያን የተወለደችው ሐዋርያት ሥራ ምዕራፍ 2 ላይ ነው። መንፈስ ቅዱስ ሲመጣ ቤተ ክርስቲያን ማለት እግዚአብሔር በእሱ መካከል የሚኖርበት ምን ዳጠቀለች በነቢያት አፍ ላይ በመካከላቸው እኖራለሁ ሲል፣ ግራ ገባችሁ? በመካከላቸውም እመላለሳለሁ እንዳለ በመካከላቸው ሊኖር በመካከላቸው ይመላለስ መንፈስ ቅዱስ መጣ። መንፈስ ቅዱስ ምርጫ የሌለው ምርጫ ነው። መንፈስ ቅዱስ መጠቃ የሌለው ምርጫ ነው። የመንፈስ ቅዱስ መለኮታዊ እውነት የለም። ያለ መንፈስ ቅዱስ ክርስትና የለም። ያለ መንፈስ ቅዱስ መለኮታዊ መድረክ የለም። መንፈስ ቅዱስ ካለ ሰማያዊ እውነት አለ። መንፈስ ቅዱስ ካለ የሰማይ ኃይል አለ። መንፈስ ቅዱስ ካለ የሰማይ ክብር አለ። የመንፈስ ቅዱስ መምጣት መለኮታዊ ሕይወትን ቀየረ። መለኮታዊ አምልኮን ቀየረ። ቦታ መርጦ ከማምለክ አወጣ አወጣን። ለዚህ ነው ጳውሎስ በድፍረት በቤትሽ ላለች ቤተ ክርስቲያን ብሎ ጀመረ። ቤትን ቤተ ክርስቲያን የሚያደርግ ክብር ነው የመጣው። በቤት ላለች። ታዲያ እዚህ አዳራሹ ስንገባ እኮ ቤተ ክርስቲያን የሆነበት ምክንያት ኢየሱስ ጌታ ነው ይዘነው የገባነው የገባ ነው። የመንፈስ እውነት ስላለ ነው ይዘነው የገባነው የገባ ነውየአምላካዊ እውነት ስላለ ነው። የመንፈስ ቅዱስ መገኘት ነገር ይቀየረ። በምስራቅ ዞሮ ከመስገድ ሃሌሉያ፣ አቅጣጫ ለይቶ ከመዘመር አውጣ። አሜን። አንድ ላይ በስሙ ስንሰበሰብ ይገኛል። ለምን ለምን? መለኮታዊ ነውተቀይሯል ኢየሱስ ጌታ ነውለእኔ ግን እግዚአብሔር በየቀኑ የምለማመደው ልምምድ ለምምድ እንጂ በዓመት አንዴ የማከብረው በዓል አይደለም፣ አይደለም፣ አይደለም። በሆነ ዘመን ላይ በሆነ ዘመን ላይ በሆነ ዘመን ላይ በሆነ ጊዜ ላይ ጠብቄው 3 ዓመት 10 ዓመት ጠብቄው የሚነካኝ አይደል። በየቀኑ ልምምድ አለ። በኢየሱስ ስም እና ስልጣን በመንፈስ ቅዱስ የመጣ መለኮታዊ እውነት፣ መለኮታዊ ክብር፣ ሰማያዊ ምስጥር የእናንተ ርስቶ ሆኖ ይገለጠ። የእናንተ ርስቶ ነው ይገለጠ። የእናንተ ርስቶ ነው ይገለጠ። የእናንተ ርስቶ ነው ይገለጠ። የሚገርም እኮ ተነሳና ተመላለስ። የመጣው አያ መንፈስ ቅዱስ ይመጣል፣ ሁሉን ሰው ይመኛል። ምኞትህ የሚገለጠው መንፈስ ቅዱስ ባለበትም ሁሉ መልካም ነገር ይመኝለታል። ፈዋሽ እግዚአብሔር ቢለው ቃል ያውቃል እኮ ሁሌ እያነገረው ነው የሚሄደ፣ እኮ አምላክ ፈዋሽ ነው እያለ ይገባል እንጂ አንዱም ሰው ፈውስ አሳይቶ ታያውቅም። መንፈስ ቅዱስ ሲመጣ ግን መጽሐፍ ቅዱስ ላይ ያሉ እውነቶች በሙሉ አሜን ሆኑ፣ ቅዱስ ላይ ያሉ እውነቶች በሙሉ አሜን ሆኑ ማለት ነው። ተጨባጭ እውነታ ሆኖ ፕሬዘንት ታይም ሪያሊቲ፣ ያሁን ሪያሊቲ ሆኖ ያሁን ተጨባጭ ሆኖ አሁን የምንለማመደው ሆነ አሁን የምናውቀው ሆነ። መንፈስ ቅዱስ ሲመጣ እያንዳንዱ የተስፋ ቃል አሜን ሆኗል። እያንዳንዱ የተስፋ ቃል አሜን ሆኗል። በቅዱሳን አባቶቻችን ሲነገር የነበረው አሜን ሆኗል። መለኮታዊ ስሞች ያ ሆኖ የተገለጡት በመንፈስ ቅዱስ መምጣት። ቀና ብትሉኛ ጣራ ላይ የማታዩት ስም የለም። እነዚህ ስሞች ጣራ ቀና ብትሉ ቀና ብትሉ፣ ሰው ወሬ እንዳይ እኮ ነው ሲያመልክ ቀና ሲል ያህዌ ባሻይ ሚላ በሰማያት ላይ አምላክ የሆነ የሐዌ ሻፋት ጌታ ፈራጅ ነው። የሐዌ ሚስጋብ ጌታ የከፍተኛነት የማማ ነው። የሐዌ ይሬ ጌታ አቅራቢያችን ነው። ወደ ዞርስ ኤል ሻዳይ ሁሉን ቻይ፣ ኤሎሂም ዘላለማዊ ፈጣሪ፣ የሐዌ ጽድቀኔ ጌታ ጽድቃችን ነው። ኤል ኤሎሂም ይትዛክ የይሳቅ አምላክ አሜን፣ አሜን የሐዌ ኤል አችባ አምላክ መሸሸገህና አሜን ኤልቃና ቀናተኛ አምላክ ኢራላ ዲአማ የሐዌ ሰላይ ጌታ አለቴ ነው። ዮራላ ዲአማ የሐዌ ይሬ ጌታ ቅራባችን ነው። አልፋና ኦሜጋ የመጀመሪያና የመጨረሻ። የሐዌ ሸማ ጌታ ተገኝቷል። ኤል መሊክ አምላክ ንጉሴ ነው። ጃህ በደመና ላይ የሚራመድ አምላክ ይሄ በሙሉ በመንፈስ ቅዱስ በእኔ ውስጥ ሕያው ሆኗል። በእኔ ውስጥ ያ ይሆኖ አለ። በእኔ ውስጥ ያ ይሆኖ አለ። ይሄ የአምላኬ መገለጫ ነው። የአምላኬ መጠሪያ ነው። በእያንዳንዱ ስም ውስጥ ክብር እንዳለ እያንዳንዱ ስም ውስጥ ያለ ከበረ፣ በእኔ ውስጥ ይሰራሰደ፣ በእኔ ውስጥ ይገለሰደ። መንፈስ ቅዱስ ይሄን ክብር ይዞ ገብቷል ወደኔ፣ በመሃላችን ተገኝቷል። ዛሬ ለአንድ ሰው መለኮታ ያቀርቦት ሆነ፣ ለአንድ ሰው ፈውስ ሆነ፣ ለአንድ ሰው ተአምር ሆነ፣ ለአንድ ሰው መነሳት ሆነ፣ ለአንድ ሰው ክብር ሆነ፣ ለአንድ ሰው ክብር ሆነ። አየ እነዚህ ስሞች ከዘፍጥረት ጀምሮ አማኑኤል እስከ መጣበት አማኑኤል እግዚአብሔር እስከሚሆንበት ድረስ ቃላችሁ በሲዝን የተገለጡት በሲዝን። ይህን ብዬ ልጨርስ ሙሴ ጋር መጣና እግዚአብሔር እንደዚህ አለው አ ሙሴ ጋር መጣና ለአብርሃም፣ ለይስሐቅ፣ ለያዕቆብ በዚህ ስም ምን አላልኩም አልተ ምን ማለት ነው? የተገለጠላቸው ስም አለ። የታይም ክፍተት አለ። ይወላችሁ አብርሃም የበራለት ሌሎች አባቶች አልበራላቸው? ከአብርሃም በኋላ ለመጡት ልጆች ግን ርስታቸው ነበር። ሙሴ ሲመጣ እንደዚህ አለው፣ በተለያየ መልኩ ተገልጫለሁ፣ ያህዌ በሚለው ስሜ ግን ምን አላልኩም አልተገለጥኩም። ይሄ ማለት ማለት ነው። አንድ የብርሃን ስም ለመገለጥ ስድስት መቶ አመት ሊፈጅ ይችላል። አራት መቶ አመት ሊፈጅ ይችላል። በኔ ዘመን ግን በአባቶች ዘመን በስድስት መቶ አመት በአራት መቶ ዓመት ይገለጥ የነበረ መለኮታ እውነት ወደ እኔ ገባ። ለኔ ያህዌ ነው፣ ጆቫ ሻማ ነው፣ ለኔ ጆቫ ሬ ነው፣ ለኔ ጆቫ ራፋ ነው፣ ለኔ ጆቫ ሻሎም ነው፣ ለእኔ ጆቫ ጽድቀኔ ነው። አየ በሁለት ስሞች መካከል የአራት መቶ ዓመት የአራት መቶ ዓመት። የሚገርመው እያንዳንዱ ስም እስከሚገለጥ ድረስ የዛ ስም ክብረት ተቆም ጀሆቫ የሐዌ ይሬ ነኝ እስከሚልበት ድረስ ወይም አብርሃም የአብርሃን እስኪበራል ድረስ ጌታ አቅራቢ ነው ብሎ እኮ ያምኑ። ከዛ በኋላ ነው አያችሁ። አብርሃም እስከመጣበትና ያን ስም እስካገኘበት ቀን ድረስ የሐዌ ይሬ ሆኖ ወይም ጀሆቫ ጃይራ ሆኖ ምን አላለም አልተገለጠም። በዛም መልኩ አላወቁትም። እያንዳንዱ መለኮታዊ ስም ይዞ የሚመጣው መለኮታዊ ክብራል። መንፈስ ቅዱስ መጣ ማለት እነዚህ ስሞች በሙሉ በእኔ ላይ ያው ይሆኑ ዘንድ በእኔ ላይ ይሰሩ ዘንድ በእኔ ላይ ይገለጡ ዘንድ ምዕራፍ ተከፈተ ማለት ነው። አንድ ሰው ጮሆ መንፈስ ቅዱስ ይበል። ጨርሻለሁ። ወደ ጸሎት እንገባለን። በመንፈስ እንሆናለን። ዛሬ የመንፈስ ሙላት የመለኮትን ሙላት ይገልጣል። መንፈስ ቅዱስ ደግሜ ይናገራል። የመንፈስ ሙላት የመለኮትን ሙላት ይገልጣል የመለኮት ቶታሊቲ ኦፍ ዲቪኒቲ ማለት ሳይሆን መለኮት የተገለጠባቸው እያንዳንዱ ነገር። ምክንያቱም ቶታሊቲ ኦፍ ዲቪኒቲ በወልድ ውስጥ ተገልጧል፣ በአካሉ ላይ ይላላል ተገልጦ ይኖራል አለ። ኢየሱስን ስትቀበል የመለኮቱን ሙላት ተቀብልሃል። አሁን የምል የመለኮታዊ ሙላት ምንድን ነው? እግዚአብሔር በተለያየ ቅርጽ፣ በተለያየ መንገድ፣ በተለያየ አጣጫ ለአባቶቻችን ተናግሮ ሁሉም ወራሽ ባደረገው አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። በብዙ አይነትና በብዙ ጎዳና ለአባቶቻችን የተናገረበት ያ መንገድ በእኔ ያለ ገደብ በእኔ ያለ ከልካይ በእኔ ዘመን ሳይፈጀብ በእኔ አራት መቶ አመት ሳልጠበቀ በእኔ አንድ መቶ አመት ሳልጠበቀ ይገለጣለ፣ ይሰራ። አሜን! መንፈስ ቅዱስ መንፈስ ቅዱስ አሜን! መንፈስ ቅዱስ። ለዚህ ነው መንፈስ ቅዱስ ባለበት አንዱ ጉባኤ ላይ አንድ ታምር ብቻ የማይሆነ። አኒ ከባካታ ያሻላ እያንዳንዱ መገለጥ ጋ ብትሄድ፣ አባታችን አብርሃም ወንዱን ግራጅ አባታችን አብርሃም ይወጣበት ተራራ አለ። ያገኘውም ያገኘው ምንድነው ታውቃላችሁ? የመስዋዕት በግ ብቻ ነው። ለነገር አላገኘም። እዚህ የመስዋዕት በጉም አለ፣ አቅርቦትም አለ፣ ፈውስ አለ፣ ሰላም አለ፣ መጽረናት አለ፣ መበርታት አለ፣ ከበሽታ መውጣት አለ። አየህ ላንዷ ፈውስን ገልጦ ለአንዱ ደግሞ ሰላሙን ይሰጠዋል። አሜን። ላንዷ አቅራቦትን ይሰጠዋል። አሜን። ላንዱ ተአምር ይሆንለታል። አሜን። መንፈስ ቅዱስ ያለበት ጉባኤ ማለት መለኮታዊ ዓለም፣ የመለኮት ሙላት የሚሰራበት ማለት አሜን። ቂሳ አሜን። ባንድ በኩል ቻ አልጠብቀውም። ዛሬ ለዚህ ነው አንድ ጉባኤ ላይ አንዱ ያለቅሳል፣ አንዱ ይስቃል፣ አንዱ ይፈወሳል፣ አንዱ ይላል። ኢየሱስ ጌታ መንፈስ ቅዱስ አለ ማለት እነዚህ የምናውቃቸው መለኮታዊ እውነቶች፣ መለኮታዊ በረከቶች፣ መለኮታዊ ክብር መገለጦች በሙሉም ለመስራት በር ተከፍቷል። መንፈስ ቅዱስ ዛሬ ይሰራል። ዛሬ በምን ጉዳይ ነው የመጣችው? ምንድን ነው የምትፈልገው? በምትፈልገው በዛ አቅጣጫ የመለኮት ብርሃን ያገኛል። በምትፈልገው በዛ አቅጣጫ የመለኮት ብርሃን ያገኝሻል። አሜን። ዛሬ አንድ ሰው እንደዚህ ይበል እስቲ። ከለኔ አይደለም ጮህ፣ አይደለም ለመንፈስ ቅዱስ ይበለው። የምፈልገው ነገር አንተ ዘንድ አለና ይሽወጣል።